የሰሜን ጦር ቃል ኪዳን ድርጅት ኔቶ የተመሠረተው በፈረንጆቹ 1949 ላይ ነበር። ከሁለተኛው የዓለም ጦርነት በኋላ መስራቾቹ አሜሪካ፣ ብሪታንያ፣ ፈረንሳይና ጣሊያንን ጨምሮ 12 ሀገራት ሲሆኑ አሁን ላይ ግን የአባል ሀገራቱ ቁጥር 32 ደርሷል። ዩክሬንን ጨምሮ የተለያዩ ሀገራት ደግሞ ይህን የጦር ኅብረት የመቀላቀል ፍላጎት አላቸው። ሀገራቸው የኔቶ መስራችና አባል ብትሆንም ፕሬዚዳንት ዶናልድ ትራምፕ መጀመሪያው የስልጣን ዘመናቸው ጀምሮ ከጦር ቃል ኪዳን ድርጅቱ ጋር ለገቡበት ውዝግብ አንዱ እንደ አሜሪካ ከፍ ያለ ባጀት አባላቱ ሊመድቡ ይገባል የሚል ነው። የኔቶ አባል ሀገራት መሪዎች በኔዘርላንዷ ሄግ የተሰባሰቡ ሲሆን ከስፔን ቤልጅየምና ስሎቫኪያ በስተቀር 29 አባል ሀገራት ከአጠቃላይ ሀገራዊ ምርታቸው አምስት በመቶውን ለመከላከያ ለመመደብ ተስማምተዋል። ከፈረንጆቹ 2019 ወዲህ በኔቶ ጉባኤ ላይ ሲሳተፉ የመጀመሪያቸው የሆኑት የዩናይትድ ስቴትሱ መሪ የባጀት ጭማሬ ውሳኔውን ታሪካዊ ብለውታል። ከ32ቱ የጦር ቃል ኪዳኑ አባል ሀገራት 27ቱ ከአጠቃላይ ሀገራዊ ምርታቸው ከ3 በመቶ በታች የሚመድቡ ሲሆን ከእነዚህ ውስጥ ደግሞ ስምንቱ ከ2 በመቶ በታች መሆኑ በተለይ ከፍተኛ በጀት መዳቢ በሆነችው አሜሪካ የበረታ ጥያቄ ሲነሳበት ቆይቷል። ይህን የበጀት ጭማሪ በጽኑ ከተቃወሙት ሀገራት አንዷ ስፔን ስቶን በጉባኤው ላይ በጠቅላይ ሚኒስትሯ ፔድሮ ሳንቼዝ በኩል ባስተላለፈችው መልእክት ውሳኔውን ትልቅ ስህተት ብለዋለች። የቀረበውን የምንቀበል ከሆነ ስፔን በ2035 ከ300 ቢሊዮን ዩሮ በላይ ለማውጣት ትገደዳለች። ይህ ከየት ይመጣል? በዜጎቻችን ላይ ተጨማሪ ታክስን በመጣል አይመጣም። ከትምህርት ጤናና ጥሮታ ላይም በመቀነስ አይገኝም። ይሄ ትልቅ ስህተት ነው። የስፔኑ ጠቅላይ ሚኒስትር 5 በመቶ ሳይሆን 2.1 በመቶ በቂ ነው የሚል አቋም ነው ያላቸው። ዩክሬን የጦር ቃል ኪዳኑ አባል ባትሆንም ጉባኤው ላይ እንድትሳተፍ ተጋብዛለች። መሪዋ ቮሎድሚር ዘለንስኪም ትላንት ከፕሬዚዳንት ትራምፕ ጋር ከጉባኤው ጎን ለጎን ከሩሲያ ጋር እየተካሄደ ባለው ጦርነት ዙሪያ ተወያይተዋል። ትራምፕ ከዘለንስኪ ጋር ቢመክሩም በጉባኤው መጋበዛቸውን ግን ተገቢ አልነበረም ብለውታል። በስብሰባው መታደም ጥሩ ቢሆንም እኔ እንደማስበው አንዳንድ አስቸጋሪ ወቅቶች አሉ። ስለዚህ ነው የአሁኑ ጊዜ ጥሩ አይደለም የምለው። ምዕራባውያኑ ይህን የጦር ኅብረት ከዛሬ 76 ዓመት በፊት የመሰረቱት በዘመኑ ጠንካራ ከነበረችው የቀድሞዋ ሶቪየት ኅብረት ሊቃጣ የሚችል ጥቃትን በጋራ ለመመከት በሚል ነበር። የቀድሞዋ ሶቪየት ኅብረትን በሴራ ቢከፋፍሏትም ያኔ የሶቪየት አካል የነበረችው ሩሲያ ግን ዛሬም አለች። በተለይ በፈረንጆቹ 22 ሩሲያ በዩክሬን ወታደራዊ ዘመቻ ከከፈተች ወዲህ ግን የሞስኮን ትንኮሳ በመፍራት የጦር ቃል ኪዳኑን አቅም ለማሳደግ እየተሰራ ነው። በኔቶ መጠናከር ዙሪያ ጥያቄ ቀረበላቸው የሩሲያው ፕሬዝዳንት ቭላድሚር ፑቲን ግን ይሄ የእኛ ስጋት አይደለም ብለዋል። የኔቶ መጠናከር የእኛ ስጋት አይደለም፣ ምክንያቱም ደህንነታችንን ለመጠበቅ አስተማማኝ ኃይል አለን። ሩሲያ የጦር ኃይሏንና የመከላከያ አቅሟን ለማዘመን ያለማቋረጥ እየሰራች ትገኛለች። ዩክሬን ኔቶን መቀላቀል የለባትም የሚለው ግን የሩሲያ ጠንካራ አቋም ነው። የጦር ቃል ኪዳኑ ለዩክሬን ቀጥተኛ በሆነ መልኩ የጦር መሳሪያ ድጋፍ ባያደርግም አባል ሀገራት በተናጠል ሚሳኤል፣ ተዋጊ ጀቶችን እንዲሁም ታንኮችን ጨምሮ የተለያዩ ወታደራዊ ድጋፎችን እያደረጉ ቢሆንም ሞስኮን ማንበርከክ ግን አልቻሉም። ባለፈው የካቲት 24 ከቀዝቃዙ የዓለም ጦርነት በኋላ ከፍተኛ የተባለውን የጋራ ወታደራዊ ልምምድ የኔቶ አባል አገራት ያደረጉትም የሩሲያን ስጋትነት ታሳቢ በማድረግ ነበር ብሏል ኤፍፒ በዘገባው።